ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ አይተችዋል እንግዲህ ብሩኬና ሀይሚ ምን አይነት ጊዜ እንዳሳለፉ ማለት ነው። እና ደስ የሚል ጊዜ ነው። ከተገናኙ አመት ሞላቸው። እና የሆነ ለመናገር እነዚህ ልጆች አላቀም። እኔ ምኞቴ ማለት ነው፣ በቃ ጥሩ ቦታ ደርሶ ተጋብቶ፣ በቃ ወልዶ ከብዶ፣ ልጆቻቸውን ትልቅ ደረጃ አድርሶ ልጆቻቸውን እስኪ ሲድሩ ድረስ በቃ እንዴት ልበላችሁ እና ሁለቱም ያላቸው ስሜት ወይም ደግሞ ሁለቱም ያላቸው ፍቅር እንጃ አላውቅም። እና ፍቅር ማለት ማለት ነው ዝም ብሎ አፈቀርኩሽ፣ ወደድኩሽ፣ ላንቺ እሞታለሁ፣ ላንቺ እንደዚህ ሆናለሁ ማለት ብቻ አይደለም። ፍቅር ማለት በተግባር ማሳየት ነው ለሰው ልጅ ማለት ነውና፣ ሀይሚና ብሩኬ ደግሞ በተግባር ነው። በቃ ሁሉም ነገራቸው ማለት ነው እና በጣም ደስ የሚሉ በቃ አላለ እንዴ ልበላችሁ መከባበራቸው ከምንም በላይ እና ብሩኬ ደግሞ እኔና ሀይሚ እስካሁን ከሰራናቸው ቪዲዮ የትኛው ነው የወደዳችሁት፣ ወይም ደግሞ የትኛው ለእናንተ ይመቻቸዋል ብሎ ጠይቆ ነበረና ሁላችሁም የራሳችሁን አስቴት አስቀምጣችኋል። እኔ ግን እኔ ራሴን አስቀመጥኩት። የትኛው እንደሆነ ታውቃላችሁ? ኤፊ ሀይሚና ብሩኬን ፕራንክ ያደረገበትን ወይም ደግሞ ሀይሚን በጣም በጥፊ አላትን ወይም ደግሞ ብሩኬን የዛ ሰአት የሆነ ያልሆነ ያልሆነ ቃላቶችን ተናግሮ እንግዲህ አይታችኋል። ያ ቪዲዮ በጣም ነው መወደው ነው። ለምን መሰላችሁ? አንደኛ ሀይሚን ለሀይሚ ምን ያክል ክብር እንዳለው ብሩኬ እና ደግሞ ብሩኬ በማንም እንደማይደራደር ያው፣ ኤፊ ወንድሟ ነው። ነገር ግን ወንድም በወንድም እንኳን አይደራደርም። ገባችሁ አይደለም? በሀይሚን ማንም ቤተሰብ እንኳን ሀይሚን እንትን ቢል ማይደራደርበት ቪዲዮ ነው ያ ቪዲዮ ማለት ነው። በዛ ቪዲዮ እኔ ብዙ ነገርን ተምሬበታለሁ። ስለዚህ የተገናኙበትን በጣም ወደዋለሁ። መጀመሪያ የተገናኙበትን ወይም ደግሞ እነ ሙቤ እነ ዊና ያገናኙበትን በጣም ወደዋለሁ ያ ቪዲዮ ነገር ግን የበለጠ ደግሞ ለሀይሚ ምናክል መስዋዕት እንደሚከፍል ብሩኬ ደግሞ ሀይሚና ብሩኬ ምናክል እንደሚጓደዱና ምናክል ብሩኬ ደግሞ ለሀይሚ ቦታ እንዳለው ያየሁት ቪዲዮ ያ ስለሆነ ከሁሉም ቪዲዮዎች እስካሁን ከሰሩት ቪዲዮዎች ለእኔ ምርጫዬ ኤፊ ሀይሚና ብሩኬን ፕራንክ እያረገበት ቪዲዮ ነው። እሱን በጣም ነው የምወደው። የእናንተን ምርጫ አላቅም። እናንተ ምስቴ፣ እኔ በዛ ቪዲዮ በብሩኬ ቪዲዮ ያልጻፋችሁ እኔ ላይ ጻፉልኝ፣ የትኛውን ቪዲዮ ነው የምትወዱትና ። ብቻ እኔ በጣም ደስ ብሎኛል። እንግዲህ ወርቅ ለሆነ ልጅ ደግሞ ወርቅ አርጋለች ማለት ነው ሀይሚ ስጦታ እና ያንሳችኋል ሁለታችሁን ወርቅ የሆናችሁ ሰዎች ናቸውና? ወርቅ ሆናችሁ ልጆች ናችሁ፣ ደስ የምትሉ ለሰው ልጅ ክብር ያላችሁ፣ ለኦዲየንስ ክብር ያላችሁ፣ ለራሳችሁ ክብር ያላችሁ ልጆች ናችሁ እና በዚሁ ቀጥሉ። መሀላችሁ ላይ ምንም አይነት ክፍተት አይፈጠር። እና ደግሞ ያው አንዳንድ ሰው ሲያድግ ወይም ደግሞ ትልቅ ደረጃ ሲደርስ ይቀየራል እና እናንተ ደግሞ እንደማትቀየሩ ተስፋ አደርጋለሁ። እግዚአብሔር ሰላማችሁ እንዲያበዛልኝ፣ ምንም አይነት እንደማትቀየሩ እስከ መጨረሻ ድረስ እዚሁ ሆናችሁ ማለት እንደዚህ ሆናችሁ እንደምትቀጥሉ ተስፋ አደርጋለሁ። ማለት ለሰው ልጅ ክብር ያለ ሰው ወይም ደግሞ ለሰው ልጅ ቦታ ያለ ሰው እኔ በጣም ነው እምወደው እና ብሩኬ ደግሞ ማለት ነው ለሰው ልጅ በጣም ቦታ አለው። እንዴ ልበላችሁ፣ እንዴ ልግለጻችሁ፣ ሀይሚም እንደዛው እና የሆነ ለናንተ ቃላት የለኝም ከዚህ የበለጠ ዓመተ ምሕረት ያኑራችሁ አመት ብቻ አይደለም የአመት አመት ብቻ ሳይሆን የምታከብሩበት እናንተ ከተጋባችሁ መቶ አመት ከተጋባችሁ ሰማኒያ አመት አምሳ አመት የምታከብሩበትን አመት ያደርሳችሁ፣ ማለት እፈልጋለሁ። ያው ትንሽ ናት ብላችሁ አሜን ማለት አይደለም ማለት፣ ምርቃት ከሆነ የሴት ልጅ ምርቃት ይደርሳችኋል። ሰምታችኋል? እሺ የሰማችሁ ሰዎች አሜን በሉ። እና እናንተም ደግሞ ደስ እንዳላችሁ ተስፋ አደርጋለሁ። ብሩኬ ደግሞ ያው እስካሁን የነበረን ስቶሪ ነው ብሎ ለሀይሚ ስጦታ ሰጥቷል። ስጦታው ግን አልተከፈተም። እና በተረፈ የኔ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። እናንተም ደስ እንዳላችሁ የዛሬ ቪዲዮ ተስፋ አደርጋለሁ። ተስፋ አደርጋለሁ ብቻ ሳይሆን ደስ ብሏችኋል። ሰላማችሁ ይብዛልኝ። ባይ ባይ።